ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን አ 3 ባረዳ ፌም 951 ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ዩሪያን ቲምበር ዛሬ ከምንመለከታቸው ተጫዋቾች መካከል አንደኛው ነው። ወደ አርሰናል ከመጣ በኋላ እጅግ በጣም ከፍተኛ መሻሻልን አሳይቷል። በቦታው ቤን ዋይትን በታዋቂ ወንበር ላይ አስቀምጦ እየተጫወተ የሚገኝ ተጫዋች ነው። የመሀል ተከላካይ ሆኖ ሲጫወት ነው የምናውቀው በአያክስ ወደ አርሰናል ከመጣ በኋላ ግን በዚህ በሃይብሪድ ተከላካይ የቀኝ መስመር ተከላካይ ሆኖ በመጫወት ላይ ይገኛል። በእርግጥ አልፎ አልፎ የአማካይ ተከላካይ ሆኖ ሲጫወት እንደነበርም የሚታወስ ነው። የአያክስ አካዳሚ ውጤት ነው። ከ2022 እስከ 2023 እዛ ቆይታ ነበረው። በ2023 ክረምት ነው ወደ አርሰናል የመጣው። በመጣበት የመጀመሪያ ጨዋታ ጉዳት ደርሶበት ለወራት ከሜዳ መራቁን ተከትሎ አርሰናል ጥሩ ጊዜ አልፈጸመም የሚሉ ትንታኔዎች ሲነሱ እንደነበር ይታወቃል። ነገር ግን አሁን የቦታው ቀዳሚው ተጫዋች ሆኗል። ቀድሞ ቤን ዋይት፣ ቡካዮ ሳካ ና ማርቲን ኦዴጋርድ ያንን ጥምረት በቀኝ መስመር በኩል እናስታውሳለን። አሁን ቦታው ላይ ቀዳሚ ተመራጭ ሆኗል። ከቡካዮ ሳካም ከማርቲን ኦዴጋርድም ጋር ለመግባባት እየጣረ ይገኛል። ከቤን ዋይት በተቃራኒ ደግሞ ከጉዳት ነጻ ሆኖ በየጨዋታው ፊት ሆኖ እያገለገለ ይገኛል። አሰልጣኝ ሚካኤል አርቴታ ተስማሚ ተጫዋች መሆኑንም በሚገባ እያሳየ ነው የሚገኘው። ሚሊሻ ዩሪያን ቲምበር እና በአርሰናል ያደረገ ያለው እንቅስቃሴ ምን ይመስላል? በዚህ ውድድር ዘመን እንግዲህ ሊድስ ዩናይተድ ላይ ሁለት ጎሎችን ማስቆጥሮ በቆመ ኳስ ሌላ ኳሊቲ ለቡድኑ ጨምረዋል። ከተገማችነትም ቡድኑን ታድጓል። ያ ማርክ የበለጠ የአርሰናልን የማጥቃትና የመከላከል ሚዛን ለመጠበቅ የተሻለው የቀኝ መስመር ተከላካይ ይመስላል። ዩሊያን ቲምበር ምናልባት አንድ በማጥቃት ወቅት የበለጠ ኦቨርላፕ በማድረግ ወደፊት ጠጋ ብሎ በትሪያንግል ቅርጽ ከማርቲን ኦዴጋርድና ከቡካ ኦሳካ ጋር ጥሩ የማጥቃት አማራጭ በመሆን የበለጠ የውጭውን ኮሪደር እየተጠቀመ እዛ ቦታ ላይ የሚገኘውን ቡካ ኦሳካን ወደ ሳጥን የበለጠ እንዲገባ በማድረግ ትልቅ አስተዋጽኦ ቤን ዋይት እንደነበረው ይታወሳል። ሁለቱንም ግን ሚዛኔ አድርጎ ለመጫወት ማይክል አርቴታ የዩሊያን ቲምበር ኳሊቲ የበለጠ ተስማሚ ይመስላል። ለማጥቃቱ አሁን ከፍተኛ መሻሻል በማጥቃት ወቅት እያሳየን ያለው ዩሊያን ቲምበር ጎሎች አስቆጥሯል። ሁለት ጎሎችን ማስቆጠር ችሏል። ይሄ በማጥቃቱ ላይ ያለው መሻሻል አንደኛው ማሳያ ነው። እንዳለፈው የውድድር ዘመን ወደፊት ለመሄድ ብዙ ኃላፊነት የማይሰጠው የበለጠ የመከላከል ሚዛኑን የሚጠብቅ፣ ባለፈው የውድድር ዘመን ምናልባት የቀኝ መስመሩ ማጥቃት ከቡካዮ ሳካ ረዘም ላለ ጊዜ በጉዳት አለመኖር ጋር ተያይዞ የቀኙ መስመር የወትሮውን ያክል ጥንካሬ አልነበረውም። የበለጠ አደገኛው ሰው ስለሌለ በዛ ምክንያት ማይክል አርቴታ የተወሰነ ወደ ግራ ያዘነበለ ማጥቃትን ለመተግበር ጥረት ሲያደርግ እንደነበረ ይታወሳልና በዛ ምክንያት እሱ የቡድኑን የመከላከል ሚዛን የመጠበቅ ኃላፊነት የበለጠ ነበረበት። በዛ ኳሊቲ እጅግ በጣም የተዋጣለት ተጫዋች እንደሆነ ተመልክተናል። ማርክም ሜን ፖዚሽኑ ራይት ባክ ይሁን እንጂ ይሄ የመጀመሪያ ተመራጭ እየሆነ ያለበት የሜዳ ክፍል በተለይ በአርሰናል የቀኝ ፉል ባክ ሚና ይሁን እንጂ ሴንተር ባክም፣ ሌፍት ባክ መሆኑ መጫወት የሚያስችል ኳሊቲ ያለው ጊውሊያን ቲምበር እንግዲህ ማይክል አርቴታና አርሰናል ዝውውር ላይ አንድ ፖዚሽን ላይ ብቻ አገልግሎት የሚሰጡ ተጫዋቾች ላይ ትኩረት አላደረጉም። የበለጠ ቨርሳታይ ሊሆኑ የተለያየ ፖዚሽን ላይ መጫወት የሚችሉ ተጫዋቾችን ብዙዎቹ የዚህ አይነት ኳሊቲ አላቸው። በአርሰናል በቅርብ ዓመታት ያዘዋውራቸው ተጫዋቾች ስለዚህ ሴንተር ባክ ሆኖ መጫወት በሌፍትም ራይትም ባክ ሆኖ መጫወት የሚያስችል ትልቅ ኳሊቲ ያለው ተጫዋች ነው እህ የመከላከል ሚዛን ይጠብቃል። ዋንቱዋን ፍጹም ጠንካራ ነው። የአንድ ለአንድ ትግሎችን ማሸነፍ ይችላል። ኮንሲስተንሲው በጣም የሚገርም ነው። ወጣ አቋም ነው የሚያሳየው። ይሄ አንደኛው የዩሊያን ቲምበር ትልቁ ኳሊቲ ነው ማለት ገና ሀያ አራት አመቱ ነው። የበለጠ እየበሰለ የሚመጣበት ጊዜ እንዳለ ስታስብ ማይክል እርቴታ እንዴት አይነት ድንቅ ዝውውር እንዳደረገ ከአያክስ ምስክርነት የሚሰጥ ይመስለኛል። ማርክ ከወዲሁ የቡሩን የመጀመሪያ ተመራጭ ሆኗል። በእያንዳንዱ ጨዋታ በቋሚ አስተላልፍ እየተመለከተ ነው ነው ያለ ነው። ገና በ24 አመቱ ሌላው የዊሊያን ቲምበር ትልቅ ለአርሰናል የሚጠቅመው ነገር ማርክ አርሰናል እንግዲህ በቀድሞ የአርሰናል ትልልቅ ችግሮች መካከል አንደኛው አካላዊ ፈተናን የመቋቋም ችግር ነው። በራሱ ሳጥንም በተቃራኒ ሳጥንም ዋንቱዋንም በተለይ እነዚህ እንግሊዛያን አሰልጣኞች አርሰናልን ለማሸነፍ የሚያስፈልገውን ነገር በደንብ ያወቁት ይመስል ነበር። በተለይ በአርሰን ቬንገር ዘመን ያ ከቦልተን ጋር በሚከናወን ጨዋታ ከነስቶክ ሲቲ ጋር የበለጠ አርሰናል ይፈተን ይቸገሩ ነበር በአካላዊ ፈተና። በኳሊቲ አይደለም ብዙ ከኳስ ጋር በተያዙ ጉዳዮች ሳይሆን በአካላዊ ፈተና ብዙ በዱዌል በአየር ላይ ኳስ ሲቸገሩ ነበር። ዩሊያን ቲምበር አንዱ ላይ አርሰናል የጨመረው ነገር ይህንን አካላዊ ፈተና መቋቋም እንዲችል ማድረግ ነው። የአየር ላይ ኳስ ላይ በሁለቱም ሳጥኖች በመከላከልን በማጥቃትም ለቡድኑ ትልቅ አገልግሎት ይሰጣል። ምናልባት ማርኬ የመጨረሻ ኳሶችን እየገጨ በተቃራኒ ሳጥን ጎል ሲያስቆጥር የምንመለከተው ብዙ ጊዜ ጋብርኤል ማጋሊሽን ሊሆን ይችላል። ግን የብቻው አስተዋጽኦ ነው የሚል እምነት የለኝም። በደንብ ልምምር ላይ ኮች የሚደረግ የነ ዩሊያን ቲምበር ተሳትፎ ያለበት በቆመ ኳስ ወቅት ጋብርኤል ማጋሊሽ ኳሱን እንዲያገኘው የሚያደርግ ያለ ኳስ ሳጥን ውስጥ የሚደረግ እንቅስቃሴ ያለ ማርክ፣ የበለጠ አደገኛው ሰው ኳሱን እንዲያገኘው፣ እሱን ብቻ እንዳትቆጣጠረው፣ አደገኛው ሰው ጋብርኤል ማጋሊሽ ነው። ግን ጋብርኤል ማጋሊሽን ብቻ ከተቆጣጠር ዩሊያን ቲምበርጎል እንደሚያስቆጥር አሳይቷል። ስለዚህ በዚህ የተቃራኒ ሳጥን ውስጥ እየሰጠ ያለው የቆመ ኳስ አገልግሎት እጅግ በጣም የላቀ ነው። ከኳስ ጋር ምቹ ነው። ከኋላ ኳስ ጀምሮ ለመጫወት የሚቸገር አይነት ተጫዋች አይደለም። ከጨዋታ ጨዋታ እየበለጠ እያደገ የዚህኛ የውድድር ዘመን አጀማመሩ ደግሞ ብዙዎች አንዳንድ ጊዜ ቤን ዋይት ቢሆን ምርጫቸው ነበር ከዩሊያን ቲምበር ይልቅ በተለይ ማጥቃቱ ላይ በሚያደርገው አስተዋጽኦ የበለጠ የቡድኑን ሚዛን ግን አሁን ወቅታዊ የቡድኑን የመከላከልና የማጥቃት ሚዛን ስትመለከት ትክክለኛው ሰው ዩሊያን ቲምበር እንደሆነ ትረዳል። ምናልባት አርሰናል በሁሉም ውድድሮች ሶስት ጎል ብቻ እንዲቆጠርበት ምክንያት ከሆኑት ተጫዋቾች መካከል አንደኛው ዩሊያን ቲምበር ነው። ብዙ በዚህ ከግራ በኩል ያለ ስጋት አርሰናል ብዙ የለበትም። ብዙ የሚያልፍ የተጋጣሚ ቡድን ተጫዋች በዛ በኩል የለም። አርሰናል ከዛ በሚነሳ የማጥቃት እንቅስቃሴ ብዙም ፈተና የሚገጥመው ቡድን እንዳልሆነ በሚገባ አሳይቷል። ደጋግሞ በትክክል ያንን ፈተና መቋቋም የሚያስችል ጠንካራ ተከላካይ በዛ ፖዚሽን ማግኘቱ ብዙ ስጋቶች የሉም። ቤን ዋይት ወደፊት ሲሄድ ከቲምበር የተሻለ ይመስላል ወደፊት ሲሄድ ማጥቃቱ ላይ ሲሳተፍ፣ መከላከሉ ላይ ግን በብዙ ርቀት ዩሊያን ቲምበር እጅግ በጣም የተሻለው ተጫዋች ነው። እዚህ የአርሰናል መከላከል በሁለቱ የመሀል ተከላካዮች ላይ ብቻ ጥንካሬውን የምትመለከትበት ሳይሆን በባክ ፎር ነው የሚጫወተው። አራቱም የመሀል ተከላካይ ኳሊቲ ያላቸው ተጫዋቾች እና የመከላከል ኳሊቲያቸው የላቀ ተጫዋቾች መሆናቸው የቦታ አረዳዱ የዩሊያን ቲምበር የቦታ አረዳድ ድንቅ ከመሆኑ ጋር በተያያዘ የግራው ሳይድ ብዙ ጫና የሚፈጠርበት አይደለም። በአርሰናል በኩል ይሄ ትልቅ በጣም ለቡድኑ እየሰጠ ያለው በአርሰናል ቀኝ በተጋጣሚ ቡድን ግራ፣ ያ በአርሰናል ቀኝ የቀኝ መስመር ተከላካይ እንደሆነ ይታወቃል። እና በዛ ፖዚሽን ላይ ያለውን ጫና በደንብ አድርጎ ዩሊያን ቲምበር መሸፈን ችሏል። ባክፎር አራቱ ሃይብሪድ የተከላካይ ስፍራ ተጫዋቾች ናቸው። በተለይ ሁልባኮቹ የማል ተከላካይም የቀኝና የግራ መስመር ተከላካይም ሆኖ መጫወት ይችላሉ። ግን የበለጠ እንዲያጠቃ የሚፈቀድለት ተጫዋች እርሱ ነው። ቡካዮ ሳካንም የሚያግዝ ተጫዋች ከመሆኑ አንጻር ወደፊት ኦቨርላፕ አርጉ ይሄዳል። ቡካዮ ሳካ ብዙን ጊዜ ወደ ውስጥ ሰብሮ ስለሚገባ የቀኝ መስመር መስመሩን ታኮ ያለው የሜዳ ክፍል እስከ ማዘን ምቱን የበለጠ ወደፊት እየሄደ የሚያጠቃው ይሄ ተጫዋሽ ነው። የአያክስ አካዳሚ ውጤት ነው። ከላሜሲያ ጋር ተመሳሳይነት አለው። አሰልጣኝ ሚካኤል አርቴታም በላሜሲያ ያለፈ ነው። በእነዚህ አካዳሚዎች ላይ ተጫዋቾች ሁለ ገቡ ነው እንዲጫወቱ ወይንም ደግሞ እንዲያድጉ ነው የሚደረገው የተለያየ ቦታ ላይ እንዲጫወቱ ይደረጋል። ማይክል አርቴታም ይህን በሚገባ ተረድተዋል። ከቁመቱ አንጻር ምናምን ከተመለከት ነው ከመሀል ተከላካይ ይልቅ ወደ ቀኝ መስመር አድልቶ የሚጫወት ተጫዋች ነው። የቀኝ እግር ተጫዋች ሆኖ ከመጫወቱም አንጻር ሜትር ከሰባ ዘጠኝ ረዝማል። ስለዚህ ቲፒካል ለፉል ባክ የሚሆን ተጫዋች። አርሰን ቬንገርም ይህንን ነው የሚሉት፣ ከሜትር ከሰባ አምስት ጀምሮ ያለ ተጫዋች ወይም ከዛ በዛ ቁመትና ከዛ በታች ያለ ቁመት የበለጠ ለመስመር ተከላካይ ይሆናል ብለው ነው የሚያምኑት። የማል ተከላካይ በእንግዲህ ፕሪምየር ሊግ ከሜትር ከዘጠና በላይ ቢሆን የተሻለ ይሆናል ተብሎ ይታሰባል። የአየር ላይ ኳስ ፍልሚያዎች በብዛት ስላሉ ማለት ነው። እንግዲህ የተጫዋች በፍጹም ቅጣት ምት ክልል ውስጥ በርከት ያሉ ፓሶችን በማድረግ ቀዳሚው ተጫዋች ነው። በአርሰናል አስራ ዘጠኝ ኳሶችን ያቀብላል። ሰላሳ ዘጠኝ ታክሎችን ወርደዋል። ከዛ ውጪ ታክልና ኢንተርሴፕሽን በጋራ አርባ አራት ጊዜ የተሳካ ታክልና ኢንተርሴፕሽን አድርጓል። ይሄ ደግሞ ከማርቲን ዙቢሜንዲ ቀጥሎ በመቅደም ቀዳሚውን ቦታ እንዲወስድ ያደርገዋል። ሰላሳ አንድ ነው ማርቲን ዙቤሜንዲ በዚህ በኩል አርባ አራት ደግሞ የቀይ መስመር ተከላካይ ስፍራ ተጫዋቹ ዩሪያን ቲምበር ሆኗል። እንግዲህ የጎል ማግባት እድሎችንም በመፍጠር ከቀዳሚ ተጫዋቾች መካከል አንደኛው ነው በአርሰናል ከዛ ውጪ በሌሎች ቁጥራዊ መረጃዎችም ቀዳሚውን ቦታ ይወስዳል። በኪ ፓስስ በሚባሉት 15 ከራይስ ሀያ በመቀጠል ሁለተኛ ደረጃ ላይ የሚቀመጥ ነው። ከዛ ውጪ የፕሮግሬሲቭ ፓስ ከማርቲን ዙቢመንዲ 76 ና ከዴክላር ራይስ 77 በመቀጠል ሶስተኛው ተጫዋች ነው። 68 ጊዜ ይህንን ማድረግ ችሏል ወደ ተጋጣሚ ቡድን ኳስን እየገፋ በመሄድ በእርግጥ እዛ ቦታ ላይ የሚጫወት ተጫዋች ከመሆኑ አንጻር ቡድኑ ሲያጠቃ ያን የሚያደርግ ተጫዋች ቢሆንም በዚህ ረገድ እንግዲህ ምን አይነት ኳሊቲ እንዳለው በትክክል ማሳያ ነው። ኦፍኮርስ አያክስ ተጫውቶ ማደጉ ለዛ አግዞታል። በተጋጣሚ ቡድን ሜዳ ላይ ሁለት መቶ አስር ጊዜ ኳሶችን ነክቷል። ከቡካዮሳካ ሁለት መቶ ሀያ ሁለት ና ከዴክላር ራይስ ሁለት መቶ አስራ ስድስት በመቀጠል ሶስተኛው ተጫዋች ነው። በአይናችን ከምናየው ነገር በተጨማሪ እነኚህ ቁጥራዊ መረጃዎች ምን ያህል ተጫዋቹ የቦታው ተጫዋች እንደሆነ በትክክል ማሳያ ነው። እንግዲህ አሁን አርሰናል በአራት ፍሮንቶች ነው እየተወዳደረ የሚገኘው። ቀዳሚውን ቦታ የሚወስደው ፕሪሚየር ሊግ ና ሻምፒየንስ ሊግ ነው። ኤፌ ካፕ ና ካራባኦ ካፕ ሁለተኛ ደረጃ ላይ የሚቀመጡ ውድድሮች ናቸው። አሁን ባለው ሁኔታ ቀዳሚው ተጫዋች እርሱ ነው። በፕሪሚየር ሊግ ና ሻምፒየንስ ሊግ፣ ካራባኦ ካፕ ና ኤፌ ካፕ ሲሆን የሚሰለፈው ቤን ዋይት፣ ቅድም ስጠቅስ እንደነበረው ከቤን ዋይት በተቃራኒ ፊዚካሊ ፊት ነው። ዘንድሮ ዘጠኝ ጨዋታዎችን ፈጽመዋል። ሁሉንም ጨዋታዎች በፕሪሚየር ሊጉ በመጣበት ዓመት በጉዳት ምክንያት የተሰለፈው ሁለት ጨዋታ ብቻ ነው። የኖቲንጋም ፎረስቱ ጨዋታ ላይ ጨዋታ በተጀመረ ሀምሳኛው ደቂቃ አካባቢ በኤሲኤል ተጎድቶ ወጣ። ለወራት ከሜዳ ርቆ መጣ ተመልሶ ወደ ሜዳ ሲመጣ ግን በቀጣይ ውድድር ዘመን ሁለት ሺ ሀያ አራት ሀያ አምስት የውድድር ዘመን ሰላሳ ጨዋታን ያከናወነ። ስለዚህ አርሰናል የሚተማመንበት ተጫዋች አለው እዛ ቦታ ላይ ከዚህ በፊት የምናስታውሳቸው ሊዲክሰን ከዛ ውጭ ለወረን ኢታሜ የቡዌ እንደዚሁም ደግሞ በአካሪ ሳኛ ነበሩ። አሁን ትክክለኛ የቦታውን ተጫዋች አርሰናል በሚገባ ያገኘ ይመስለኛል። ከቤን ዋይትም በላይ ያ ማርክ የተለያየ ቦታዎች ላይ መጫወቱን ስናንሳ ነበር። የበለጠ ቨርሳታይል ነው። ቦክስ ቱ ቦክስ ሚድፊልድ ሆኖ መጫወት መቻሉ ይሄ በመሀል ተከላካይ አውጥቶ የቀኝ ተከላካይ አድርጎ ለማጫወት ብዙ አልተፈተነም ማይክል አርቴታ ምክንያቱም በአያክስም ሳለ በፌዮኖርድም ሳለ የቦክስ ቱ ቦክስ አማካይ ሆኖ የተጫወተባቸው ጨዋታዎች ቁጥራቸው ቀላል አይደለም እነዚህ በአያክስ በተለያዩ ማሰልጠኛ የሚያድጉ ተጫዋቾች የተለያየ ፖዚሽን ላይ በጥራት እንዲጫወቱ ሆነው ነው የሚያድጉት በማሰልጠኛ ስለዚህ ብዙ ቦታ መጫወት ይችላል ያ የበለጠ እንዳይፈተን አድርጎታል ሌላው ፊዚካል ስትሬንግዙ ብዙ የጠቀመው ነገር ነው። ቴክኒካሊ በተለይ በኳስ ቁጥጥር ላይ ብዙ ችግር ያለበት ተጫዋች አይደለም። ቴክኒካሊ የበለጠ ወደፊት ሄዶ ፋይናል ተቾቹ ላይ ችግሮች ነበሩበት የመጀመሪያዎቹ የአርሰናል ጨዋታዎችን በጀመረባቸው አመታት። ዘንድሮ ግን እዛም ላይ መሻሻል እየተመለከትንበት ነው። ይሄ መጨረሻ የሜዳ ክፍል ላይ መድረስ ብቻ ሳይሆን ወደ ሳጥን የሚያሻግራቸው ኳሶችም አደገኛ መሆን ጀምረዋል ይሄ የበለጠ ተጫዋቹ ከኳስ ጋር መሻሻል እንዳለው አንዱ ማሳያል ሌላው ትልቁ የዩሊያን ቲምበር ኳሊቲ ታክቲካል አዌርነሱ ነው ማ አሰልጣኙ መች የእሱን የመከላከል ጥንካሬ እንደሚፈልግ እና ደግሞ በየትኛው ሰዓት ማጥቃት ሲገባው ማጥቃት እንዳለበት የአሰልጣኙን የጨዋታ መንገድ ለመረዳት ጊዜ አይወስድበትም በጣም ጥሩ የሆነ የታክቲክ አቀባበል አለው። ይህም አንዱ የማሰልጠኛዎች ውጤት ነው። ማርክ በደንብ በትኩረት የሚሰራበት አንደኛው ጉዳይ ከመሆኑ ጋር በተያያዘ ታክቲክን የሚረዳበት መንገድ በጣም ድንቅ ነው የሚል ነገር አለ። ሌላው ምንድን ነው? ታክቲክ መለዋወጦችን አዳብት የሚያደርግበት ኳሊቲው። ይህም በራሱ አንድ የአንድ ተጫዋች ትልቅ መመዘኛ ነው። ማርክ ተለዋዋጭነት ይኖራል። ሜዳ ላይ ተለዋዋጭነቱ ምናልባት በርከት ያሉ ተጫዋቾችን ሊመለከት ይችላል። እንግዲህ ማይክል አርቴታ እንደሚያነሳው ብዙ ጊዜ ለማንሳት እንደሞከር ነው በጨዋታ ውስጥ በቁጥር የበዛ ታክቲካሊ ተለዋዋጭ ነበርን ይላል። አንዳንድ ጊዜ ለአይምሮ መረዳት በሚከብድ ቁጥር ልክ እነዛን የአሰልጣኙን ተለዋዋጭ የጨዋታ አቀራረብ አዳብት ለማድረግ ብዙ አይቸገርም ዩሊያን ቲምበር። እና ይሄ አንደኛው ትልቅ ኳሊቲ ነው። ለአሰልጣኞችም እጅግ ተስማሚ ነው። ሜዳ ላይ የገጠማቸውን ፈተና ምላሽ ለመስጠት በተለዋወጡ ቁጥር የእነሱ መለዋወጥ ቶሎ የሚረዳቸው ተጫዋች ሜዳ ላይ ማግኘት ለአሰልጣኞች ውጤታማነት እጅግ በጣም አስፈላጊው ነገር ነው። በዚህ ዩሊያን ቲምበር ከሚመሰግኑ ተጫዋቾች መካከል አንደኛው ነው። ታኬሮቶ ሚያሱ ና እንደዚሁም ቼትሪክ ሱዋሬዝ እዚህ ቦታ ላይ ከእርሱ በፊት ሲሰለፉ ነበረ። ቤንዋይት ከመጣ በኋላ እነኝን ሁለት ተጫዋቾች ሚካኤል አርቴታ ብዙም ሲጠቀምባቸው አልነበረም። ታኬሮቶ ሚያሱ የበለጠ ታታሪ ነው። ግራም ቀኝም መጫወት ይችላል። ቼትሪክ ሱዋሬዝ ግን ወጥ የሆነ አቋም የሚያሳይ አይነት ተጫዋች አይደለም አርሰናል አሁን ያገኘው ተጫዋች ሁልጊዜም አቬሌብል የሚሆን ከጉዳት ነጻ የሚሆን ታክቲካሊ አዳብት የሚያደርግ ከቡድኑ ጓደኞቹ ጋር በሚገባ የተስማማ ሁለገብ ተጫዋች የመሀል ተከላካይ የአማካይ ተከላካይ የቀይ መስበር ተከላካይ ሆኖ መጫወት የሚያስችል ሁለገብነት ያለው ተጫዋች ነው አርሰናል በዚህ የውድድር ዘመን የተጫዋቹን አቅም ከተመለከተ በኋላ ፌኖሜኖን ብሎ ገልጾት ነበር። ፌኖሜኖን እንግዲህ የምናውቀው ለአርናይን ወይም ሮናልዶ ሉዊስ ናዛሪዮ ደሊማ ክስተት የሚል ቀጥተኛ ትርጉም ያለው ነው። በአያክስ ሳለ ያሰለጠኑት አሰልጣኞች በተለይ ያስፐር ቫን ሉዌን ከ2011 እስከ 2016 የአያክስ ወጣት ቡድን መልማይ ሆነው ማገልገላቸው ይታወቃል እና ቲምበርን ለፕሪምየር ሊጉ የተሰራ ተጫዋች ብለው ገልጸውታል። እንግዲህ ኮንትራቱ እስከ ሁለት ሺህ ሀያ ስምንት ድረስ ነው የሚቆየው። ያለ ድርድር አርሰናል ይህንን ተጫዋች እንደሚያቆየው ጥያቄ የሚነሳበት ጉዳይ አለ። ዩሪያን ቲምበር በአርሰናል እየሰጠ ያለውን አገልግሎት ከዛ ውጪ ሌሎች ጉዳዮችን ስንመለከት ቆይተናል። ምናልባት የሚነሳ ነገር ካለ ያ ማርክ የጠንካራ ጎኖቹን በተደጋጋሚ አንስተ ናቸዋል። ብዙ ጠንካራ ጎን ያለው ተጫዋች ነው። ዊክነሱስ ምንድን ነው የሚል ነገር ከተነሳ ፓሲንግ ቮሊዩሙ ላይ ዊክነስ አለበት የሚል ነገር በአጠቃላይ ፓሶቹ የተሳካ ፓሶ ከዛ ጋር ሲነጻጸር ሲነጻጸር ዝቅተኛ ነው። ይህን ማሻሻል እንግዲህ የሃያ አራት ዓመት ወጣት ነው ማርክ፣ ገና ብዙ የመጫወቻ ዘመኑ ከፊቱ ነው ያለውና አንደኛው ችግሩ ከዚህ ጋር የተያዘ ነው። ሁለተኛው ጎል ኮንትሪቢሽኑ ላይ ከዚህ በላይ መሻሻል አለበት። የመስመር ተከላካዮች በማጥቃት ላይ ያላቸው ተጽዕኖ በዘመናዊ እግር ኳስ ማርክ እጅግ ከፍ ያለ ነው። ብዙ አሲስት የሚያደርጉ ጎል የሚያስቆጥሩ ናቸው። በዛ ሚዛን ከመዘን ነው በተለይ በተለይ በኦፕን ፕሌይ የጎል ኮንትሪቢሽኑ ደካማ ነው። በክፍት ጨዋታ የሚፈጥራቸው የጎል አስተዋጽኦች፣ የሚያስቆጥራቸው ለጓደኞቹ እድል የሚፈጥርበት መንገድ ትንሽ ደካማነው የሚል ነገር ይነሳል። ሌላኛው እንደ ደካማ ነገር የሚነሳበት አንደኛው ዊክነሱ ኮንሰንትሬሽን ላይ በአንዳንድ ጨዋታዎች ወይም በአንዳንድ የጨዋታው ክፍል ትኩረቱን የማጣት ችግር አለበት። እርግጥ በዚህ ውድድር ዘመን ይህን እጅግ ከፍ ባለ ደረጃ አሻሽሎታል የሚል ነገር ይነሳል። ግን ከዊክነሶቹ ወይም ከድክመቶቹ መካከል አንደኛው ትኩረት ማጣቱ ነው። እነዚህ ቅድም ካነሳናቸው ናቸው። ጥንካሬዎቹ አንጻር ሚዛን ላይ ስታስቀምጣቸው ጥቂት ቢሆኑም ግን እንደ ተጫዋች እንደ ሰው ደካማ ጎኖቹ አሁን ያነሳ ናቸው ናቸው ማለት ነው ዩሪያን ቲምበር በአርሰናል አሁን ሶስተኛ አመቱ ላይ ይገኛል ጥሩ ጊዜ እያሳለፈ ነው የሚገኘው የቦታው ቀዳሚ ተጫዋች እንደሆነም በየጨዋታው በቋሚነት በሚሰለፍባቸው ጨዋታዎች በፕሪሚየር ሊግም በሻምፒዮንስ ሊግም እያሳየ ይገኛል ሚኬል አርቴታ የካራባው ካፕ ጨዋታዎች ላይ የበለጠ ፍሬሽ እንዲሆን ለቤን ዋይት እድል እንደሚሰጠው ይታወቃል እናንተስ በዚህ የሆላንዳ የተጫዋች ዙሪያ ምን አስተያየት አላችሁ ሀሳብ አስተያየት አድርሱን ሰብስክራይብ አድርጎ የበለጠም ቤተሰባዊ ትስስር በማጠናከር እንግዲህ አዳዲስ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ስለ አዳመጣችሁን ከልብ እናመሰግናለን።